የሰኔ ወር በኢየሱስ ስም የማለፍ ወራችሁ ነው። እግዚአብሔር ይስሐቅን ምንጭን ካስቆፈረው በኋላ ምንጭ ከፈለቀለት በኋላ የጌራራ ሰዎች መጥተው እነሱን ይህ ምንጭኛ ነው ሲሏቸው እያለፉ እንደሄዱ ከዛ እግዚአብሔር ልክ ሮሆቦት እንደሆነለት ሶስተኛው ምንጭ ላይ እግዚአብሔር አልፋችሁ አሁን በፊታችሁ የሚከፈተው ምንጭ ላይ የምትቆሙበት ኃይል እንዲሰጣችሁ በኢየሱስ ስም። በዚህ ሰኔ ወር ጸል ያለው አምላክ እግዚአብሔር በዚህ ሰኔ ወር እንደዚህ ይላችኋል፣ የማለፍ ወራችሁ ነው። በጌታ በኢየሱስም ታልፊዋለሽ፣ በጌታ በኢየሱስም ታልፈዋለ። የትኛውን በሽታ ነው ታልፈዋለ፣ በኢየሱስም መከራ ነው ታልፈዋለ፣ በኢየሱስ ስም ፈተና ነው ታልፈው አለ በኢየሱስም። እግዚአብሔር በዚህ በሰኔ ወር የማለፍ ወራችሁ ነው ይላችኋል። የምኖራችሁ ነው። የማለፍ ወራችሁ ነው። እግዚአብሔር የያዕቆብ፣ የይስሐቅ፣ የአብርሃም አምላክ ነው። እሱ ይችላል። የሚሳነው ነገር የለም። በዚህ ሰኔ ወር አሜን ብሎ ለሚያምን ሰው በኢየሱስም ፋይናንሻሊ ማለፍ ይሁንለት። በኢየሱስም ስፒሪቹዋሊ ማለፍ ይሁንለት። በኢየሱስም ሜንታሊ ማለፍ ይሁንለት። ኤ ካድያ ከዶስ በኢየሱስም ማለፍ፣ ማለፍ፣ ማለፍ ይሁንላችሁ። በቤታችሁ ውስጥ ያለ መከራ ይለፍ ይለፍ ይለፍ ይለፍ ይለፍ። ህመም ይለፍ ይለፍ ይለፍ ይለፍ ከቤታችሁ። በኢየሱስም በሽታ ይለፍ ይለፍ ይለፍ ይለፍ ከቤታችሁ። ኦ መንፈስ ቅዱስ አሁን በጌታ በኢየሱስ እንድታሳልፋቸው ጸልያለሁ። እግዚአብሔር ወንድና ሴቶች ልጆችን መከራው ጋር መውጫን አደርግላችኋለሁ እንደሚል ቅዱስ ቃል እግዚአብሔር ሆይ በኢየሱስም በመውጫው መውጣት ሆነላችሁ፣ በመውጫው ማለፍ ሆነላችሁ፣ በመውጫው መሄድ ሆነላችሁ። በኢየሱስም በዚህ ሰኔ ወር እግዚአብሔር የማለፍ ወር ያድርግላችሁ። ፋይናንሳችሁን ወደምትፈልጉት ሌቭል ያሳልፍላችሁ። ህይወታችሁን ወደምትፈልጉት ሌቭል ያሳልፍላችሁ። እግዚአብሔር መጽሐፍ ቅዱሳችን ላይ መዝሙር ሃያ ላይ ምን ይላል? እንደ ልብ ይስጥ ፍቃድህንም ሁሉ ይፈጽም እንድ ተብሎ እንደተጻፈ በጌታ በኢየሱስ ስም እንደ ልባችሁ በዚህ ወር ይስጣችሁ። እንዴት እያረገ እያሳለፈ፣ እያሳለፈ እልፍ እያረገ እልፍ እልፍ እያላችሁ በየ ኢየሱስም መውጣት ይሆንላችሁ፣ ማለፍ ይሆንላችሁ። እግዚአብሔር ወራትን ቀናትን ሲገልጻቸው ክሊር አድርጎ አስቀምጦልናል። ቀናቶች ክፎች ናቸውና ዘመኑን ዋጁ። ዳት ሜንስ ቀኖቹ የራሳቸው ኔቹራሊ ክፉ ናቸው። በጎነትም መልካምነትም ከቀናት ሳይሆን እኛ የምንጠብቀው ምንጸልየውም ከኢየሱስ ነው። ስለዚህ ይሄ ጌታ ኢየሱስ በጌታ በኢየሱስም የማለፍ ወር ያድርግላችሁ። በጌታ በኢየሱስ ስም የማለፍ ወር ያድርግላችሁ። እግዚአብሔር ካስጨነቃችሁ ቦታ፣ ከተጣበባችሁበት ቦታ እልፍ ያድርጋችሁ። ረዥም ዓመት አንድ ስራ ፕሌስ ላይ ካቆያችሁበት ቦታ እልፍ ያደርጋችሁ። ፋይናንሻሊ፣ ስፒሪቹዋሊ፣ ፊዚካሊ፣ ሜንታሊ፣ ኢሞሽናሊ እን ኤቨሪቲንግ ዩ ዱ። በኢየሱስም ማለፍ ሆነ፣ በኢየሱስ ማለፍ ሆነ፣ በኢየሱስ ማለፍ ሆነልኝ እያላችሁ ኮሜንት ላይ ጻፉ። ለምትወዷቸው ሰዎች ለብዙዎች፣ እንዲደርስ ጊንወር እንዲያልፉት በዚህ ጸሎት ሼር አድርጉላቸው። በጌታ የኢየሱስ ክርስቶስን የጌታ ጸጋና ሰላም ከእናንተ ጋር ይሁን። አሜን፣ አሜን፣ አሜን። ታንኪዩ ጂሰስ።